ብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ ሁለት ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያን አጸደቀ። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜ የማራዘመን ኃላፊነት ኃላፊነት ለምክር ቤቱ አፈ ጉባኤ ሰጥቷል። አዋጁ እስካሁን በስራ ላይ የነበረውን አዋጅ የሚተካ ሲሆን በሁለት ድምፅ ታቅቦ በአብላጫ ድምፅ ጸድቋል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀውን የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር የተመሰረተው በ2015 ዓ ምት የወጣውን ማቋቋሚያ ደንብ መሰረት አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ ዛሬ ማሻሻያ የተደረገበትና ከ22 ዓመት ገደማ በፊት የጸደቀው የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው። ይህ አዋጅ የፌዴራሉ መንግስት በልዩ ልዩ ምክንያቶች በክልሎች ውስጥ ጣልቃ የሚገባበትን ሁኔታ ደንግጓል ከመቼውም ጊዜ በላይ መጨመሩን ትናንት አስታውቋል። በየሁለት ሳምንቱ ደግሞ በቋሚነት የውጭ ምንዛሪ ጨረታ መርሃ ግብር አድርጋለሁ ሲልም ይፋ አድርጓል። ያም ሆነው አሁንም በትይዩ ገበያ የዶላር ዋጋ ተመን ልዩነት መቀነስ ሲገባው እየጨመር ነው። ለምን ይህ ይሆናል? ብሔራዊ ባንክ ዶላር የሚጨምረው ለምንድን ነው? የምጣኔ ሀብት ብሔራዊ ባንክ ዶላርን የሚያጫርተው ለምንድን ነው? የምጣኔ ሀብት ከፍተኛ ባለሙያ ዶክተር ቆስጠንጢኒዎስ በርሄን አነጋግረናል። ባንኮች ያላቸው ሶርስ የዲያስፖራ ገንዘብ እና ከኤክስፖርተሮች የሚያገኙት ገንዘብ ነው። ከዲያስፖራ የሚያገኙት ደግሞ ችሚያ ነው። ሰዎች ያንን የሐዋላ ኮድ ይዘው ሲሄዱ በሚሄዱበት ባንክ ነው እንግዲህ ገቢ የሚሆነው የውጭ ምንዛሬው። እሱም ያው ብሔራዊ ባንክ ነው መጀመሪያ የሚገባው። ስለዚህ አሁን ብሔራዊ ባንክ አንዱ ገንዘብ እንዲያገኙ ነው እነሱ በሁለት ያደ ደረጃ ብሔራዊ ባንክ ራሱ የሚያገኘው ገንዘብ ይሄ ምንዛሬው ከተለወጠ በኋላ ለምሳሌ፣ በጥቂት ወራት አንድ ቢሊዮን ዶላር አስገብቷል ከወርቅ ብቻ እና እኔም ይመስለኝ አሁን ብሔራዊ ባንክ ለወርቅ አምራቾቹ የሚከፍለው ብር ያልቅበታል። ብር ስለሚፈልግ ብሔራዊ ባንክ ያንን ዶላርም ለባንኮቹ በመስጠት የእነሱን ብር ይሰበስባል ማለት ነው። ሞኔታሪ ፖሊሲ ከተቀየረ በኋላ በአብዛኛው በአንድ ጊዜ የንግድ ስርዓቱ ይስተካከላል ማለት አይደለም። በአንድ በኩል ጥቁር ገበያ አልቀረም። ምክንያቱም ህገወጥ ንግድ እስካለ ድረስ ጥቁር ገበያ ይኖራል አሁን እሱን ለማስተካከል የሚቻለው በአንድ በኩል የውጭ ባንኮች እንዲገቡ ከነካፒታሉ ትላንት መግለጫ ወጥቷል። የውጭ ባንኮች ሲመጡ በርከት ያለ የውጭ ምንዛሬ ይዞ ይመጣሉ የሚባል ተስፋ አለ። ምክንያቱም መጀመሪያ መቶ ሚሊዮን ዶላር ይዞ መግባት አለባቸው ብሏል የብሔራዊ ባንክ። ከዛ ሌላ ግን የውጭ ባንኮች የውጭ ምንዛሬ ማቅረብ ሲጀምሩ የሀገር ውስጥ ባንኮች ኤልቺ የሚከፍቱበት የውጭ ምንዛሬ ከእነዚህ ባንኮች ማግኘት ይችላሉ እና ገበያው እየተረጋጋ የሚሄድበት ጊዜ ብሔራዊ ባንክም ቢሆን በገበያው ደረጃ ዶላሩ መመንዘር ይጀምራል፣ እንጂ በየጊዜው የሚያወጣው ጨረታ ይቆማል ማለት ነው። ስለዚህ በእነዚህ ሁለት ምክንያቶች ናቸው ብሔራዊ ባንክ ይህን የሚያደርገው ያለው ቀደም። የግል ባንኮች ከኤክስፖርት ያገኛሉ ብለውኛል። ሌላ ደግሞ ገንዘብ ሲላክ ያገኛሉ። ብሔራዊ ባንክ ዶላር የሚያገኝባቸው ዋና ዋና መንገዶች ምንድን ናቸው? ሀገሪቱ ውስጥ ያለው የማዕድን ሀብት ብሔራዊ ባንክ ነው የሚገዛው። ወርቅ ለምሳሌ ብሔራዊ ባንክ ነው የሚገዛው። ምክንያቱም ብሔራዊ ባንክ ብቻ ነው ወርቅ የመሸጥ መብት የተሰጠው። ወርቅ አምራቾችም ቢሆኑ ለብሔራዊ ባንክ ይሸጣሉ እንጂ ራሳቸው በግል ሊሸጡ አይችሉም፣ ወደ ውጭም ሆነ አገር ውስጥም ሆነ። ስለዚህ አንዱ ትልቁ እሱ ነው። ሁለተኛ ሀገሪቱ እርዳታም ሆነ በብድር የምታገኘው ገንዘቦች በሙሉ አሁን ለምሳሌ ከአይኤምኤፍ የሚመጣው ገንዘብ ብሔራዊ ባንክ ነው የሚገባው። ያን የውጭ ምንዛሪ አሁን ብሔራዊ ባንክ ለመንግስት ጉዳዮች በሚያውሉበት ጊዜ በንግድ ባንክ በኩል ወደ ብር እየተመነዘረ ይሄዳል ማለት ነው። ዶላሩን ግን ብሔራዊ ባንክ ነው ይዞ የሚቆየው። ከእርዳታ ሌሎች የሚመጡትም አሁን የሰብአዊ እርዳታ የሚመጡ በካሽ የሚመጡ ነገሮች ሁሉ ብሔራዊ ባንክ ነው የሚቀረው። ሌላው ብሔራዊ ባንክ ራሱም ዶላር የመግዛት አቅም አለው። ከገበያ ባንኮች ለምሳሌ ትርፍ ዶላር ሲኖራቸው መልሶ ሊገዛቸው ይችላል። አሁን ለምሳሌ አንድ አቢሲኒያ ባንክ ሀያ ሚሊዮን ዶላር ለሌላ ባንክ እንደሸጠ ሰምቻለሁ ብር ስለሚፈልግ እዛ ወር ራሳቸው ባንክ ለባንክ ስለዚህ ብሔራዊ ባንክም እንደሱ ከነሱ ሊገዛ ይችላል እነሱ ትርፍ ዶላር ሲኖራቸው ምክንያቱም ባንኮቹ ዶላር ይዘው መቀመጥ ለነሱ አይጠቅማቸውም እነሱ ብር ነው የሚፈልጉት ምክንያቱም ብር ያበድሩታል ይሰሩበታል ዶላር ግን ኢምፖርተሮች እስካልተጠቀሙ ድረስ ወይም ደግሞ የውጭ ጉዞ የሚሄዱ ሰዎች እስካልተጠቀሙ ድረስ ዶላሩ እንዲሁ ወረቀት ይዞ መቀመጥ ማለት ነው፣ ለግል ባንኮች ብሔራዊ ባንክ ግን ስትራቴጂክ አሴት ነው የሚሆነው። ያው ያለው ክምችት ለተወሰኑ ወራት ኢምፖርት የማድረግ ብቃት አገሪቷ አላት ተብሎ እምነት የሚጣልበት ነገር ነው። አንድ ግልጽ ያልሆነልኝ ነገር ለአንሳ መጠባበቂያ ክምችት በዚህ ባለፉት ዘጠኝ ወራት ውስጥ ሁለት መቶ ፐርሰንት ጨምረዋል ብለዋል ገዢው። ሌላ ብሔራዊ ባንክ ትልቁ ሚናው የተረጋጋ የውጭ ምንዛሬ ተመንና ሥርዓት እንዲኖር ገበያውን ማረጋጋት ነው። ና ክምችት ካለ አንደኛ ዶላር በትዩ ገበያ መረጋጋትን ያሳይ ነበር። ምናየው ግን አሁን በትላን ከትላንት ወዲያ መቶ ሀምሳ ስድስት አካባቢ ደርሶ ነበር። ሁለተኛ አስመጪዎችም በቂ ዶላር በግል ባንኮች እየቀረበ አይደለም መሬት ላይ ለውጡን ማናየው ለምንድን ነው ጊዜ ይወስዳል ማለት ነው አዎ እሱ ጊዜ ይወስዳል እኮ አንደኛ የጥቁር ገበያው አሁን ለምሳሌ ኬንያ የጥቁር ገበያ ዩጋንዳ የጥቁር ገበያ የሚባል ቃል ማናቆም ነበር ግን የጥቁር ገበያ የሚጠቀሙ ወይ መሳሪያ የሚገዙ ሰዎች ወይም ደግሞ አደገኛ እጽ የሚያዘዋውሩ ናቸው ያንን ገንዘቡ ለማጠብ ማኒ ላውንድሪንግ ለማካሄድ ነው የሚያደረጉት ሀገራችን ውስጥ አሁን ህገ ወጥ የሆነ ንግድ እስካልቆመ ድረስ የጥቁር ገበያ ሊቆም አይችልም ስለዚህ የጥቁር ገበያው ምንድን ነው ከ ዋናው የብሔራዊ ባንክ ሬት ጋር እየተወዳደረ ነው የሚሄደው ገንዘቡን የሚመነዝሩ ሰዎች እና ገንዘቡን የውጭ ምንዛሪ የሚሸጡ ሰዎች ይጠቀሙበታል። ይህንን አሁን ብሔራዊ ባንክ መቶ ሰላሳ ስድስት አደረሱ ሲባል እነሱ መቶ አርባ ስድስት ያደርጉታል። ጥቁር ገበያ ያሉ ሰዎች እነሱ ራሳቸው በዋናው መሸጥ ከጀመሩ የሚያተርፉት ነገር የለም። ምክንያቱም አንዳንዱ የጥቁር ገበያ ገንዘቡን የሚሸጡ ሰዎች ከባንክ የወጣ ገንዘብ ሊሆን ይችላል። በአንዳንድ እቃዎች ላይ ኮንትሮባንድ እስከ ሰማንያ በመቶ ደርሷል። አሁን በኦፊሽል የሚመጣው ቅርቶ፣ በኮንትሮባንድ የሚመጣው ስለዚህ እነዚህ ማስቆም እስካልቻለ ድረስ መንግስት የጥቁር ገበያው ተፈላጊነት ይኖረዋል። ብሔራዊ ባንክ ደግሞ አሁን በጨረታ የሚላቸው ያለ ነገሮች እንዲሁ ገበያውን ለማረጋጋት የውጭ ምንዛሪ ለባንኮቹ ለማቅረብ ግዴታ ስላለበት ነው እንጂ። ወደፊት የሚሆነው ምንድን ነው? ገበያው እየተመነው ሄደ ቁጥር የጥቁር ገበያውን ውጭ ምንዛሪውን ገበያ፣ እያንዳንዱ ባንክ በስንት ሸጠ ብሎ ወይ በስንት ገዛ ብሎ በየቀኑ በምሽት ለብሔራዊ ባንክ በሚያደርጉት ሪፖርት፣ በማግስቱ ብሔራዊ ባንክ ኦፊሴል የሆነ ዋጋ ይሄ ነው ብሎ ያወጣል። እዛ ልደረስንም ገና ወርቅ ለምሳሌ በከፍተኛ ደረጃ ይወጣል ከሀምሳ በመቶ የቁም ከብት አሁንም በኮንትሮባንድ ይወጣል። ጫት በኮንትሮባንድ ይወጣል። ቡና በኮንትሮባንድ ይወጣል። እጣን በኮንትሮባንድ ይወጣል። የከበሩ ድንጋዮች ይወጣሉ። ብሔራዊ ባንክ አሁን እነዚህም ያሉ ስርዓት ለማስያዝ ጥረት እያደረገ ያለ ይመስለኛል። ሙስናን የመቆጣጠር ደግሞ አንዱ ትልቁ ችግር ሙስና ነው። ሰዎች ሀገሪቱ ውስጥ ባለው አለመረጋጋት፣ እምነት ማጣት ሊሆን ይችላል። ቤተሰቦቻቸውን ውጭ እያስቀመጡ ቤት እየገዙ አሁን ዱባይ፣ ዩናይትድ ስቴትስ፣ ተርኪ ሄደው ቤት መግዛት ብቻ ሳይሆን የዜግነት እንኳን መብት ሊያገኙ የሚችሉበት ሁኔታ እየፈለጉ ስለሆነ ገንዘባቸውን ለማውጣት ነው የሚፈልጉት ከዚህ። ስለዚህ መንግስት እነዚህን ነገሮች ካላረጋጋ በስተቀረ ይሄ ነገር እየጠበበ ሊሄድ ይችላል። የውጭ ምንዛሬው ጥቁር ገበያው ግን የሚቀርበት ሁኔታ በቅርቡ አይታየኝም። ብሔራዊ ባንክ ወርቅ ለመግዛት ገንዘብ ስለሚያንሰውና አሁን ባለው ሁኔታ ደግሞ እንደ ቀድሞ ገንዘብ ማተም ስለማይችል የውጭ ምንዛሪ ጨረታን የሚያቀርበው ለዚሁ ተግባር ሲል ነው። በዋናነት የምንዛሪ ተመን ማረጋጋት ስራ ሳይሆን ወርቅን ለመግዛት። አንደኛ ይሄ ልክ ነው ወይ? ሁለተኛ ይሄ ከሆነ ይሄ እናንተ ሊኩዲቲ ክራንች የምትሉት የጥሬ ገንዘብ ገበያው ላይ እጥረት ሊገጥም አይችልም ወይ ይሄ ነገር እኔ አንዱ ምክንያት እሱ ነው ብዬ የሚመስለኝን ነገር ነው የተናገርኩት እንጂ ብሔራዊ ባንክ ይህንን እርግጥ ብር ፍለጋ ያደርገዋል የሚል ነገር በእርግጠኝነት መናገር ያስቸግራል ራሱ ብሔራዊ ባንክ እስካልተናገረ ድረስ። ባህላዊን የዕቁብ ስነ ስርዓት ያዘመነው ይህ መተግበሪያ ተግባሩ ምንድን ነው ከማለታችን በፊት አንድ የእቁ ብ የተሰኘ መተግበሪያን ምንነትን እንገልጸላቸዋልን። ሽልማት አግኝተዋል። ይህ መተግበሪያ ስለ መተግበሪያው ስለ ሽልማቱ የእቁ ፋይናንሻል ቴክኖሎጂ መስራች እና ዋና ስራ አስኪያጅ አሌክሳንደር አባይ ጺያስን አነጋግረናል። ያሸነፍነው ውድድር የቤስት ፊንቴክ ስታርታፕ የሚባል የካታጎሪ ውስጥ በአፍሪካ አሪና ሁለት ሺ ሀያ አምስት ሳውዝ አፍሪካ ላይ በተዘጋጀው ውድድር ላይ ነው። እኛም የተወዳደር ነው ያው ከኢትዮጵያ እንደ አንድ ስታርታፕ ቢሆንም ከተለያዩ ኮንቲነንት ውስጥ ወይም አፍሪካ ውስጥ ያሉ አሉ የሚባሉ ስታርታፖችን ተሳትፈው ነበረ። በኤአይ በፊንቴክ የመሳሰሉ የተለያዩ ካታጎሪዎች ውስጥ ውድድሮች ተካሂደው ነበር። ከነሱ ላይ ተወዳድረን አሸናፊ መሆን ይችለናል። ይሄኛውን አሸነፍን ማለት በዚህም ብቻም ሳይሆን የሚያልቀው ወደ ኬፕ ታውን ተመልሰን በ2025 መጨረሻ ወደ ዲሴምበር ላይ ከሌሎች ኢንተርናሽናል ስታርታፖች ጋር ተመሳሳይ የሆነ ውድድር ይኖረናል ማለት ነው። በዚ አጋጣሚ 25ሺህ ዶላር በአማዞን ወይም ኤ ደብሊው ኤስ ሰርቪስ በክሬዲት መልክ እንድንገለገልበት የተሰጠን አጋጣሚም አለ። በክሬዲት መልክ ከቀረበላችሁ 25ሺህ ዶላር በተጨማሪ ምን አይነት ጥቅሞችስ አግኝታቸዋል? ከዚህ በተጨማሪ ያው ውድድሩ ወደሚቀጥለው ስቴፕ ይሄዳል ማለትም ሌሎችም ከተለያዩ አህጉራት የተወጣጡ ሌሎች ስታርታፖችም ባሉበት ሳውዝ አፍሪካ ኬፕ ታውን ላይ ዲሰምበር 2025 ላይ የሚካሄድ ሌላ ኢቨንት አለ። ሰው ወደ ሱም ሌሎች ተያይዘው የሚመጡ ፕራይዞች ይኖራሉ። ከዛ በተጨማሪ እኛም በኢንተርናሽናል ትሬድ ሴንተር አማካኝነት የዚህ የአፍሪካ ሪና ቱር ውስጥ ኦልሬዲ አብረናቸው እንቀጥላለን ማለት ነው። ያው ሜይ መጨረሻ ላይ ለንደን የሚዘጋጅ ሌላ ውድድር አለ። እሱ ላይም ተሳታፊ እንሆናለን። እንዲሁም ሳውዝ አፍሪካ ላይም ይቀጥላል ማለት ነው። ሰው ይሄ ቱሩ ላይም ኤግዚቢት እናደርጋለን። የተለያዩ ኢንቨስተሮችንም ስትራቴጂክ የሆኑ ፓርትነሮችንም ለማግኘት እንዲሁም እቁብንም በኢንተርናሽናል ስቴጅ ላይ ለማስተዋወቅ እድል ይሰጠናል ማለት ነው። እንደዚህ አይነት ሽልማቶች በአህጉር ደረጃ ወይም በዓለም አቀፍ ደረጃ የእናንተ መተግበሪያ እቁብ ወይም ተቋማቹ አግኝቶ ያውቃል ወይስ ይሄ የመጀመሪያው ነው? ኢንተርናሽናል ውድድሮችን አሸንፈን እናውቃለን ከዚህ በፊት በሁለት ሺህ ሀያ አራት ባርሴሎና ላይ አሸናፊ መሆን ይችለናል። በቢማላ ኢትዮጵያ በተዘጋጀ ውድድርም አሸናፊ መሆን ይችለናል። እንዲሁም በናይጄሪያ ላይም በዩኤንዲፒ የተዘጋጀው የቲንበክቱ ፕሮግራም ላይ ምርጥ ሀያዎች ውስጥ ገብተን ተሸላሚ መሆን ይችለናል። ናይጄሪያ ላይ አሁንም በኬንያም፣ እንዲሁም በሳውት አፍሪካም ተመሳሳይ ውድድሮች ላይ ተሳትፈን እንደዚሁ አሸናፊ ማወቅ ችለናል። እስኪ ደግሞ ስለ አፕሊኬሽኑ ንገርን፣ ወይም ስለ መተግበሪያው ንገርን። እቁብ የተሰኘው መተግበሪያችሁ ምን የሚደረግበት ነው? ምንድን ነው የሚሰራው? ያው የባህላዊ ይዘት ያለውን የእቁብ አካሄድ ከምዝገባ አንስቶ